ሰላም እንኳን ወደ ጉንጉን ዩቲዩብ ቻናል በደህና መጣችሁ። ዛሬ የምናየው ስለ ሁለተኛው የዓለም ጦርነት ይሆናል። ጦርነቱ እንዴት ተጀመረ፣ በማንስ መካከል ነበር፣ ምን ያህል ጊዜ ፈጀ እና በማን አሸናፊነት ተጠናቀቀ የሚለውን የምናየው ይሆናል። ሁለተኛው የዓለም ጦርነት በ1919 እስከ 1945 በሁለት ዋና ዋና ወታደራዊ ቡድኖች መካከል ነበር። እነሱም አላይድ ፓወርስ እና አክሲስ ፓወርስ ናቸው። አላይድ ፓወርስ ከምንላቸው ውስጥ ፈረንሳይ፣ ብሪቴይን፣ አሜሪካ እና ሶቪየት ህብረትን ያጠቃልላሉ። በሌላ በኩል አክሲስ ፓወር የምንላቸው ደግሞ ጀርመን፣ ጣሊያን እና ጃፓንን ያቀፉ ነበር። ጦርነቱ በይፋ በ1939 ቢጀመርም የዚህ ትልቅ ግጭት ምክንያቶች ከአንደኛው የዓለም ጦርነት በኋላ ባሉት ሁለት አስርት ዓመታት በ1918 እና በ1938 መካከል ባለው ጊዜ ይመለሳሉ። የጦርነቱ ምክንያቶች ወይም ኮዝ ኦፍ ዘ ዋር ስናይ አንድ ዋና ምክንያት በጀርመን በጣሊያን እና ጃፓን የፋሽስት መነሳት ነበር። በናዚዎች የምትመራው ጀርመን አንደኛውን የዓለም ጦርነት ባበቃው የቨርሳይልስ ትሪቲ በጣም ተናዳ ነበር። የተዋረዱ መስሏቸው በቀልንም ይፈልጉ ነበር። በሙሶሎኒ ስር የነበረችው ጣሊያን በተለይም የአፍሪካ አዲስ ግዛት የመገንባት ህልም ነበራት። ጃፓንም በወታደራዊ ወረራ ግዛቷን ለማስፋፋት ምኞት ነበራት። በተጨማሪም በ 1930 ዎቹ ታላቅ የኢኮኖሚ ድቀት ወይም ዘግሬት ዲፕሬሽን የምንለው በዓለም ዙሪያ የኢኮኖሚ ትርምስ አስከትሏል። በዚህ ትርምስ ውስጥ እንደ ሂትለር ሙሶሎኒ፣ እና በጃፓን የነበረው ወታደራዊ መንግስት ጥንካሬን እና ብልጽግናን ቃል ገብተው ይህንንም ለማሳካት ወደ ጠብ አጫሪነት ተመለሱ። ይህ በእንዲህ እንዳለ ብሪቴን እና ፍራንስ የፖሊሲ ኦፍ አፒዝመንትን ተከትለዋል። ይህም የተወሰነ የክልል ማስፋፋትን ለጀርመን በመፍቀድ ጦርነትን ለማስወገድ ሞክረዋል። አሜሪካ ይህ ሁሉ ያለ ገለልተኛ ሆና ቆየች። ምንም አይነት ጥምረት አልተቀላቀለችም። ይህም የፋሽስትን ጠባጫሪነት የበለጠ አበረታቷል። ከጦርነቱ በፊት የነበሩ ግጭቶችን ስናይ፣ በ1931 ጃፓን በቻይና ማንቹሪያን ወረረች። የዓለም መንግስታት ድርጅት ወይም ሊግ ኦፍ ኔሽን ይህንን ሲያወግዝ ጃፓን በቀላሉ ድርጅቱን ለቆ ወጣች። በ1937 ሙሉ በሙሉ ቻይናን ወረሩ። ጀርመንም የቨርሳይል ትሪቲን እየጣሰች ነበር። እንደገና ታጠቀች፣ በ1933 ድርጅቱን ለቆ ወጣች እና በ1936 ራይንላንድን መልሳ ያዘች። ጣሊያን ደግሞ በ1935 ኢትዮጵያን ወረረች። ጀርመንና ጣሊያን በ1936ቱ የፋሺስቱን ጄኔራል ፍራንኮን ለመደገፍ የስፔንን የእርስ በእርስ ጦርነት ተቀላቀሉ። በ1938 ሂትለር አንሽሉስ በመባል በሚታወቅ ድርጊት ጀርመናውያንን አንድ ለማድረግ እያለ ኦስትሪያን በኃይል ያዘ። ከዚያም በተመሳሳይ ምክንያት የቼኮስላቫኪያን ክፍሎችን ያዘ። እነዚህ ሁሉ ጠብ አጫሪ ድርጊቶች ቢኖሩም ብሪቴን እና ፍራንስ ጦርነትን ለማስወገድ ሱተንላንድን ለሂትለር በመስጠት የሙኒክን ስምምነት ተፈራረሙ። ከዚያም በነሐሴ 1939 ጀርመን ጀርመንና ሶቪየት ዩኒየን የናዚ ሶቪየት የጥቃት አለመፈጸም ስምምነትን በመፈረም ዓለምን አስደናገጡ። መስከረም አንድ ቀን 1939 ሂትለር ፖላንድን ወረረ። ይህም የሁለተኛ የዓለም ጦርነት እንዲጀመር ምክንያት ሆነ። ከሁለት ቀናትም በኋላ ብሪቴን እና ፍራንስ በጀርመን ላይ ጦርነት አወጁ። ጀርመን ፖላንድን በብሊትስ ክሪክ ወይም በመብረቅ ጦርነት በፍጥነት ተቆርጣጠረቻል። ጀርመን ምዕራቡን ስትይዝ ሶቪየት ህብረት ከምስራቅ በኩል ወረረች። ግንቦት አስራ ዘጠኝ አርባ ጀርመን ሆላንድን እና ቤልጅየምን አልፋ የፈረንሳይ መከላከያን በማለፍ ፈረንሳይን ወረረች። ፈረንሳይም ወደቀች እና በማርሻል ፌታኒን ስር የቪቺ መንግስት ተቋቋመ። ነገር ግን ጄኔራል ቻርልስ ደጎል ወደ ብሪቴን ሸሽተው መዋጋታቸውን ግን እንደሚቀጥሉ ቃል ገቡ። ከዚያም ጀርመን በብሪቴን ላይ የአየር ጥቃት ጀመረች። ነገር ግን ብሪቴን በጽኑ አቋም ጠብቃለች። ሰኔ ሂትለር ለስታሊን የሰጠውን ቃል አጥፎ ሶቪየት ህብረትን ወረረ። ሶቪየቶች በጽናት ተቃወሙ እና በምስራቃዊ ግንባር ያለው ጦርነት አሰቃቂ ሆነ። ታሳስ 1941 ጃፓን በፐራል ሃርበር የአሜሪካን የባህር ኃይል ጣቢያ በማጥቃት አሜሪካንን ወደ ጦርነቱ እንድትገባ አደረገች። ጀርመን እና ጣሊያን በአሜሪካ ላይ ጦርነት አወጁ እና አሁን ጦርነቱ በእውነት ዓለማቀፍ ሆነ። በ1942 የአክሲስ ፓወሮች ከፍተኛ ደረጃ ላይ ነበሩ፣ ነገር ግን ነገሮች በፍጥነት ተለወጡ። በ1943 የተካሄደው የስታሊንግራንድ ጦርነት ወሳኝ ነጥብ ነበር። አላይድ ፓወሮች በአውሮፓም ሆነ በሰሜን አፍሪካ ወደፊት መግፋት ጀመሩ። ጣሊያን ወደቀች፣ ፈረንሳይ ነጻ ወጣች እና ሩሽያ ወደ ጀርመን ገባች። በ1945 አላይድ ፓወሮች ጀርመን በርሊን ውስጥ ገቡ። ሂትለር ራሱን አጠፋ፣ ሙሶሎኒ ተገደለ፣ እና ጀርመን ግንቦት 1945 እጅ ሰጠች። በፓስፊክ በኩል ያለውን ፍጻሜ ስናይ፣ ይህ በእንዲህ እንዳለ በዋነኛነት በአሜሪካና በአውስትራሊያ እና በኒውዚላንድ የሚመሩት አላይድ ፓወሮች ጃፓንን እያሸነፉ ነበር። በነሐሴ 1945 አሜሪካ በሂሮሺማ እና ነጋሳኪ የአቶሚክ ቦምቦችን ጣለች። ጃፓን መስከረም 2 ቀን 1945 እጅ ሰጠች እና ጦርነቱ በይፋ አሁን የሁለተኛው የዓለም ጦርነት ውጤቶች ወይም ኢፌክትስ ኦፍ ወርልድ ዋር ስናይ ሁለተኛው የዓለም ጦርነት አስከፊ ውጤቶችን አስከትሏል። ወታደሮች እና ሲቪሊያኖች ጨምሮ ወደ ሀምሳ ሚሊዮን የሚጠጉ ሰዎች ሞተዋል። ከተሞች፣ ፋብሪካዎች እና መንገዶች ወድመዋል። መላው ቤተሰቦች ተበታተኑ እና በሚሊዮን የሚቆጠሩ አካል ጉዳተኞች ወይም ወላጅ አልባ ሆነዋል። እንደ ኮንክሉዥን ስናይ ሁለተኛው የዓለም ጦርነት የሰው ልጅን ታሪክ ቀይረዋል። ከጥፋት አመድ ወደ አዲስ ተስፋ አምርተዋል፣ ነገር ግን አዲስ ግጭቶችም ተፈጥረዋል። ይህን ጦርነት መረዳት ዛሬ ያለውን የዓለማችንን ሁኔታ ለማወቅ ቁልፍ ነው። ይህን ማብራሪያ ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረግዎን እንዳይረሱ። ስለተመለከቱ እናመሰግናለን። በሚቀጥለው እንገናኝ።